አሰላሙ አለይኩም ህልም ያሉ ህልማውን በሸሪአው መንገድ ማስፈታት ይፈልጋሉ። እንግዲህ ያውስ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። እንዲሁም አዳዲስ የምንፈታቸው የህልም ፍቾች እንደርሳችሁ የደውሉ ምልክት መጫናችሁን አትርሱ። ኡስታዝ ቤተ ክርስቲያን ገብቼ ሰገድኩኝ። አደራህን ኡስታዝ፣ ለአላህ ግደል። ቤተ ክርስቲያን መስገድ እንትን ማለት ምናልባት ያው በአንድ በኩል ከይር አለው። ከይሩ ምንድን ነው? የህልሙ ፍቺ ሰውየው ከሐቅ ነገር ወደ ውሸት ያዘነበለ ውሸት የሚያበዛ እንደዚሁም ደግሞ ንፍቅና፣ ይሄ ሙናፊቅነትን ወይ ሙናፊቅነት ማለት ውስጡ ክህደት ያለበት ውጪው ግን አማኝ መሳይ የሆነ አካል መሆኑን ወንጀል የሚያበዛ መሆኑን ከሐቅ እንደዚህም ደግሞ ፈንገጥ ያለ ወይም ያፈነገጠ መሆኑን የሚያሳይ ነው። ስለዚህ ኸይሩ ምንድን ነው? አላህ ተውበት እንድናደርግ ወደሱ እንድንመለስ ሰበብ ሊሆን ስለሚችል አሁን መጪውም ረመዳን ከመሆኑ ጋር ደግሞ ልባችንን ውስጣችንንም አጥበን ንጹሕ ሆነን ከአላህ ጋር መገናኘት እንዳለብን ነው የሚያሳየው። ስለዚህ ካለብን ጥፋት ሁላችንም ጥፋተኞች አግኝ ይችላል። ሁላችንም ካለብን ጥፋት ወደ ተውበት ወደ አላህ መመለስ መጸጸት እንዳለብን ነው የሚያመላክተውና ወደ አላህ ምን መለስ አላህ ያድርገን። አላህም በቁርአን ላይ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለአለኩም ቱፍሊሑን ይላል። እናንተ አማኞች ሆይ እንድትድኑ ከፈለጋችሁ ወደ አላህ ሁላችሁም ተመለሱ ብሎ አላህ በነገረ መሰረት እንድንመለስ ሰበብ አላህ ፈልጎ ነው። ምን መለስ አላህ ያርገን አላህ ግንኙነት እያረኩ አየሁኝ። ኡስታዝ እንዴት ይታያል ይሄ? የሚያሳየው በባለትዳሮች መካል መካከል በባልና በሚስት መካከል ጥሩ ግንኙነት መኖሩን ያመላክታል። ጥሩ የፍቅር ጊዜ እንዳላቸው በዚሁም እንደሚቀጥል ያሳያል። ከዛም ተጨማሪ ደግሞ ልጅን ደግሞ አላ ስብን ሊሰጣቸው እንደሆነም ማመላከቻ ነው። አላሁ አለም። አሰላም አሌይኩም ወራህመቱላሂ በረካቱ ባሌ ላይ ላይ ሸናብኝ ባል ሚስት ላይ ሲሸናባት ካየች ምንም እንትን የለውም ያው ማርገዝን ነው የሚያመላክተው አርግዝና ነው የሚያሳየው ምናልባት በርካታ ጊዜ ባለመውለድ የቆዩ ከሆኑ እንደዚህም ደግሞ አሁን በቅርብ ያገቡ ከሆነ በማንኛውም ሁኔታ ላይ ያሉ ባለ ትዳሮች ማርገዟን ያመለክታል አላሁ አለም አራብ እስታዝ ለአላህ ብለ አትለፈኝ፣ በህልሜ ብዙ ወርቅ ዝሰበሰብ አደርኩዩ። አትለፈኝ በአላህ ወርቅ መሰብሰብ ረሃ ሰላም መኮን ከጭውቀትና ነገር ከተለያዩ ነገሮች አላ የሞላለት የሞላለሰው ሁሉ ነገር ኣላ ያሳካለሰው ይነት ረሃ መሆን ወይም ሰላም መሆን። ምንድነ የሚባለው ረሃ ማለት ፈታ ዘና ማለት ማለት ነው። እንደዚህ አይነት ሁኔታ ላይ መኮንን እናም የሚያመላክተው እንደዚም ደግሞ ሪዝቅንም ያሳያል ብዙ ሪዝቆችን ማግኘትን ያሳያል። ስለዚህ ጥሩ ነው፣ ክከይር ነው። ላ ድርገው አላሁ ዓለም። አሰላሙ ዓለይኩም ወራሕትላይ በረካቱም። ባል ላይ ለይ ሸናብኝ ባል ሚስት ላይ ሲሸናባት ታየች ምንም እንትን የለውም። ያው ማርገዝን ነው የሚያመላክተው እርግዝናን ነው የሚያሳየው። ምናልባት በርካታ ጊዜ ባለመውለድ የቆዩ ከሆኑ እንደዚሁም ደግሞ አሁን በቅርብ ያገቡ ከሆነ በማንኛውም ሁኔታ ላይ ያሉ ባለትዳሮች ማርገዟን ያመለክታል። አላሁ ዓለም። ሰላም አሌይኩም፣ እስታዝ ህልሜ በጣም ብዙ ቢላ ወደ ቤቴ እየሰበሰብኩ ነበር። በአላህ ንገረኝ። ቢላ መሰብሰብ የተለያዩ መሻክሎች ወይም ችግሮች እንደሚፈራረቁ ማሳያ ነው። በሌላ ቦታ ላይ ደግሞ በሌላ ተፍሲር ያው ለጋብቻ ዝግጁ መሆንንም የሚያመላክት ነው። እንደዚሁም ደግሞ በቢላ ራስን መውጋት ደግሞ ከሆነ ደግሞ የትዳር ህይወት ችግር ላይ ጥያቄ ምልክት ውስጥ ወይም ሊፈርስ እንደተቃረበ ማመላከቻ ነው። አንዳንድ በትዳር ላይ በህይወት ላይ ችግር የሚመስሉ ነገሮች ወይም ችግሮች ሊመጡ እንደሆነ ማሳያ ነው፣ ወይም መኖራቸውንም የሚያመላክት ነው። ከዛ ተጨማሪ ደግሞ ታማኝ አገልጋይነትን ነው የሚያመላክተው። ታማኝ በተገልጋዮች መካከል ተወዳጅነትን እና እምነትን ያገኘ አገልጋይ መሆንን ወይም ደግሞ ታማኝ ሰራተኛ መሆንን